ወይዘሮ ዙልፋ ከድር በአሁኑ ወቅት በጳውሎስ ሆስፒታል የኩላሊት ንቅለ ተከላ ለማድረግ በተስፋ እየጠበቀች ትገኛለች። በኩላሊት ህመም ምክንያት የኩላሊት እጥበት ማድረግ ከጀመረች አራት ዓመታት ሆኗታል። ከዚህ በፊት ከጎኗ ያልተለየውና ስቃዩዋን የሚጋራው ባለቤቷ ኩላሊቱን ለመለገስ ሲዘጋጅ አንድ ነገር ተፈጠረ። እኔ ቲቪ ተገኘብኝና ቲቪውን ታከሜ ስመለስ ባለቤቴ ደግሞ ስኳር ተገኘበት። በዛ ምክንያት አቋርጠ ነው ነበረ። ወደ ህንድ ነበር ሄጄ ለመታከም ያሰብኩት አልተሳካምና ተቋረጠ። አሁን ደግሞ ወንድሜ ነው የሚሰጠኝ እዚሁ ሀገር ይደረጋል ተብሏል። እሱ ደግሞ ወጪውን በጣም ይቀንስልናል። ለኛ እዛ የትራንስፖርት ታወጫለሽ፣ የሆቴል ታወጫለሽ፣ ብዙ ነገር አለ። ያንን ሴብ ያደርግልሻል። እዚህ ያለው ነገር አላህ ካለና ከተሳካ ቆንጆ ነው። የወረፋውን ጉዳይ እርግጠኛ አይደለሁም። ወጣት ዮናስ አሰፋና ወጣት ሱራፌል ወሰንን በተመሳሳይ ባጋጠማቸው የኩላሊት ህመም በቅዱስ ጳውሎስ ሆስፒታል ንቅለ ተከላ ለማድረግ ሲሄዱ ወረፋ እንዳለ እንደተነገራቸው ይገልጻሉ። በጣም ከባድ ነው። በዲያሊሲስ ነው ረጅም ጊዜሽን በዲያሊሲስ ነው ልታሳልፊው። በጣም ኤክስፔንሲቭ የሆነ ዋጋ ነው የምናወጣው ለዲያሊሲስ። እሱን ደግሞ አፎርድ ማድረግ አንችልም። ስለዚህ ያለው አማራጭ ቶሎ ወደ ህክምና መግባቱ ነው። ወደ ትራንስፕላንቱ መግባት ነው ያለብን። ስለዚህ እዚህ ደግሞ በወረፋ ከስድስት ወር ወር ከዓመት በላይ ነው እንደሚሆን የተነገረን። ስለዚህ በወረፋ ምክንያት ወደ ውጭ ተገድጄ ህክምና ለማድረግ ወስኝን ነው የሚመጡት ህክምና ያደረግኩት ውጭ ሀገር ነው። ወደ ውጭ ለመሄድ ቦርድ ለማስወሰን ራሱ ሶስት ወር አራት ወር ይፈጃል ማለት ነው ኦል ምርመራ የዶነሬም የሪሲፕየንትም ኦል ኦል ምርመራ ተደርጎ ትክክል ከሆነም ነው ያም እንትን የሚደረገው ማለት ነው። እና በዚህ ምክንያት እዛ አድርጌያለሁ። ቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ አገልግሎት መስጠት ከጀመረ 9 ዓመታትን አስቆጥሯል። በሆስፒታሉ ተጨማሪ የማስፋፊያ ስራዎች ባለመሰራታቸው በወር ለአራት ሰዎች የኩላሊት ንቅለ ተከላ ለማድረግ የያዘውን ዕቅድ ለማሳካት እንደሚቸገር በኩላሊት ንቅለ ተከላ ማዕከሉ የኩላሊት ንቅለ ተከላ አስተባባሪ ሲስተር ሃይማኖት ሀብተማርያም ገልጸዋል። ለኩላሊት ንቅለ ተከላ አገልግሎት የሚሆኑ መድኃኒቶችና ሌሎች ግብዓቶች ዋጋቸው ውድ መሆንና በሚፈለገው ልክ አቅርቦት አለመኖሩ ደግሞ ሌላኛው ችግር ነው ነው ብለዋል። መድሃኒቶች፣ የላብራቶሪ ግብአቶች እነዚህ በሙሉ ተቆራርጠው ወይም እንደምንፈልገው ያህል መጠን እየመጣ ስላልሆነ እንደሚገባው እየሰራ አይደለን። እንደዛም ሆኖ ግን የአመታዊ እቅዳችን ላይ ከግማሽ በላይ እንሰራለን። ለምሳሌ አርባ ሁለት ወይ አርባ ቅደም ወደ ሀያ ስምንት 29 ምናምን አካባቢ ላይ እንሰራለን። ይህም ባለን ባለን ነገር የተቻለውን ነገር እያደረግን እየሰራን ያለ ነው። እንደ በፊቱ አይደለም። የስ ምክንያቱም ብዙ በፊቱ ላይ የነበሩ ነገሮችም አሁንም ስለሌሉ በተገልጋዮች ዘንድ የሚነሳው የወረፋ መብዛት በሚባለው ልክ አይደለም፣ ያሉት ሲስተር ሃይማኖት፣ ሰዎች አገልግሎቱን ለማግኘት ወደ ውጭ የሚሄዱት በራሳቸው ምክንያት ነው ብለዋል። በፊት ላይ ምናልባት ከውጭ ሀገር እየመጡ የሚሰሩ የኩላሊት ንቅለ ተከላ ቀዶ ጥገና ሐኪሞች ነበሩ። አሁን በራሳችን ነው እየሰራን ያለው። አንዳንድ ሰው እነዚህ ነገሮችም ገሸሽ ሊያደረገው ይችላል። ነገር ግን ብዙ ምንለው ወይም ብዙ ሰው አለን የምንለው ታካሚ የለንም። ኖርማሊ አሁን እስኬጁሉን እየጠበቀ የሚሄዱ ታካሚዎች ናቸው ያሉ እንጂ ሊስታችን ላይ እንትን የለም። እነዚህ አሁን ወረፋ በዛብን ምናምን የሚሉ ታካሚዎች ሜቢ ወደ ውጭ ሊሄድ ወይም ደግሞ ከራሳቸው የሕክምና ክትትል ሌት መሆን ምክንያቱም አሁን ትራንስፕላንት ስንሰራ ብዙ ሰው የሚመስለው እንደውም ብዙ ጊዜ መጥቶ ከሳምንት በላይ የሚፈጅበት አይመስለውም ሰው ነገር ግን የዶነሩንም የታካሚውንም የተቀባዩንም ጤና ሁኔታ፣ የህግ ሁኔታ እነዚህ ነገሮች ሲታዩ ታይም ይወስዳል። በፊት ሀገራችን ውስጥ ቶሎ የሚሰራ አይሴል እየላክን የምንሰራው የውጭ ምርመራ ነበረ። አሁን ላይ እሱ ዜ የለም። ስለዚህ ይህ ምርመራ ሄዶ እስኪመጣ ያለው ሰዓት ራሱ ከሁለት ሳምንት በላይ ሶስት ሳምንት ሊፈጅባቸው ይችላል እንጂ ዌይቲንግ ሊስት የምንለው ያን ያህል ብዙ ዌይቲንግ ሊስት በወረፋ ምክንያት አልደረሰኝም ሌት ሆነብኝ ብሎ ያን ያህል ኮምፕሌን አርጉንትን የሚል ሰው የለም። በተለያየ ምክንያት ግን ሊሄድ ይችላል። ታክ የተሰኘው በታካሚዎች ያለውን የመድኃኒት መጠናቸውን የሚለካ የምርመራ አይነት በሆስፒታሉ በሚፈለገው ልክ ለማግኘት መቸገራቸው በተገልጋዮች ዘንድ ይነሳል። ታክ የሚባል ምርመራ አለ። እሱ ምርመራ ለእኛ ለኤኒ ኦርጋን ትራንስፕላንት ላረገ ሰው ወሳኝ ምርመራ ነው። ያን ምርመራ በተገቢው ሰዓት እያገኘን አይደለም። ምክንያቱም ህንድ ሀገር እያለን በሳምንት ሁለት የምናደረገው ምርመራ እዚህ በወርም የማያረጉ አሉ። በሁለት ወር፣ በሶስት ወር የማያረጉ አሉ። ስለዚህ ይሄ በጣም ትኩረት ተሰርቶ ሊሰራበት የሚገባ ነገር ነው። ሲስተር ሃይማኖት በበኩላቸው ሆስፒታሉ ባለው አቅም ከመንግስትና ከግል ተቋማት ጋር በመነጋገር አገልግሎቱ እንዲሰጥ ጥረት እያደረገ ቢሆንም ግን አሁንም እጥረቱ አለ ብለዋል። ያንን ለማቃለል ሆስፒታሉ በጣም የራሱን ብዙ መንገድ እየሄደ ነው። ከግለሰብ የሚያመጡ ካምፓኒዎች ጋር በመነጋገር በፊት ካሹን ላይ እየገዛ ሪጀንቱን በማምጣት የታክሌ ብላቸውን ይሄ በውስጣቸው ያለውን የመድኃኒት መጠን የሚለካ ምርመራ ነው። ይሄ ምርመራ ይህንን እያደረገ ነው ያለው። በሚቻለው መጠን እንደተናገርነው ውድ ዕቃ ነው ወይም ውድ መድኃኒት ነው። በጣም ብዙ ተደግሞ ከ60 ፐርሰንት በላይ መንግስት ደግሞት ነው እዚ ጋር እየሰራ እንላቸው ያለው ዛስፋይ ውጭ ሲሄዱ፣ አሁን የፕራይቬት ክሊኒኮች ላይ ምናም ሲሄዱ በጣም ውድ ነው። እዚ ግን በብዙ መንገድ ተደግሞ እየተሰራላቸው ነው ያለው። አሁን ላይ እጥረቱ ይመጣል፣ አው ይመጣል። ከእርዳታም ከተወሰነ ያገኘ ነው አለ። በተወሰኑ ደግሞ ከሩዋንዳም ያሉ ባለሙያዎች በተቻላቸው መጠን ይሄ ነገር እንዳይቋረጥ እየላኩልን እየተጠቀምን እንገኛለን። ይቆራረጣል፣ ምንም ጥያቄ የለውም፣ ይቆራረጣል። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የኩላሊት ንቅለተከላ ማዕከል እስካሁን ከ160 በላይ የተሳካ የኩላሊት ንቅለተከላ ማድረጉ ተገልጿል።